ፕሬዚደንት ታዬ አጽቀ ሥላሴ ኢትዮጵያ ከአባይና ከቀይ ባህር መካከል የምትገኝ ሀገር ነች፣ እጣ ፋንታዋና መጻኢ ድሏም ከሁለቱም ውሃዎች ጋር በእጅጉ የተቆራኘ መሆኑን ገለጹ። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ና ፍትሐዊ የልማት ተጠቃሚ እንድትሆን መንግሥት ፍትሐዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል ሲሉ አንስቷል። በተመሳሳይ ፕሬዝደንቱ ሰባተኛው ሀገራዊ ምርጫ ፍትሃዊ፣ ሰላማዊ፣ ዲሞክራሲያዊና ተአማኒ እንዲሆን መንግስት በኃላፊነት እንደሚሠራ አስታወቁ። ሀገራዊ ምርጫ በኢትዮጵያውያን ዘንድ ተአማኒ እንዲሆን በቁርጠኝነት እንደሚሰራ አጽንኦት ሰጥተው ተናግሯል። መላው ሕዝብም ኢትዮጵያ ያቀደቻቸውን የጀመረቻቸውን ግዙፍ የለውጥ እርምጃዎች እንዲደግፍና በትጋት እንዲሳተፍ ጥሪ አቅርቧል። ፕሬዚዳንቱ በተያያዘም መንግስት ባከናወናቸው የውጭ ጉዳይ ስራዎች ኢትዮጵያ ያጋጠሟትን ጫናዎች መቋቋም ችላል ቻሉ የኢትዮጵያ ጂኦስትራቴጂካዊ ምርጫ በመደረጀት ላይ እንደሚገኝ አንስተው የውጭ ግንኙነት መነሻው ብሔራዊ ጥቅምና የዜጎች ክብር በመሆኑ እነዚህ መሰረታዊ ጉዳዮች ለማሳካት መንግስት ጥረት ማድረጉን ገልጿል። በተለያዩ ሀገራት እንግልት ላይ የነበሩ ዜጎችን ወደ ሀገራቸው እንዲመለሱ ማድረግ መቻሉና በተጠናቀቀው በጀት ዓመት የተከሰቱ ግጭቶችን ለመፍታት ሀገራዊ ምክክር ተቋቁሞ ዜጎች አጀንዳቸውን ለኮሚሽኑ ማስረከባቸውን አውስተዋል።